በክልሉ ሰላም እንዲመጣና በሴቶች ላይ የሚደርሰው ጥቃት እንዲቆም ሁሉም የድርሻውን ሊወጣ እንደሚገባ የሰሜን ጎጃም ዞን ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ገለጸ። መምሪያው ዓለም አቀፍ የሴቶች ቀንን በተለያዩ ዝግጅቶች አክብሯል። ስራው ድንቅ ደሳለው ተጨማሪ አላት። የሰሜን ጎጃም ዞን ሴቶች ህፃናትና ማህበራዊ ጉዳይ መምሪያ በዓለም አቀፍ ደረጃ ለ መቶ አስራ አራተኛ በሀገር አቀፍ ለ አርባ ዘጠነኛ በክልሉ ደግሞ ለ ሰላሳኛ ጊዜ የሚከበረውን የዓለም አቀፍ የሴቶችን ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ እናረጋግጣለን በሚል ሀሳብ ከተለያዩ አጋር አካላት ጋር አክብሯል። የመምሪያው ኃላፊ ወይዘሮ በቀለች መልካሙ የጸጥታ ችግሩ በሴቶች ላይ ተጽዕኖ ማሳደሩን ገልጸው ከችግሩ እንዲላቀቁና በልማቱ ዘርፍ ተሰማርተው በኢኮኖሚ ተጠቃሚ ለማድረግ እየተሰራ መሆኑን ሆኑን ገልጸዋል። የደረሰብን የአካባቢያችን ችግር ወይም ግጭት ሴቶችን ብዙ ተጋላጭ ሴቶች ብዙ ፆታዊ ጥቃት የደረሰባቸው ሴቶች አሉ። እነዚህ ሴቶች ካለን ከገንዘባችን፣ ከሌለን ደግሞ በሀሳብ ልንደግፋቸው ከጎናቸው ድርቆም ይገባል። ወይዘሮ ጸዳች ወርቁና ወይዘሮ የልፍኝ ብላቸው የመራዊ ከተማ አስተዳደርና የባሕር ዳር ዙሪያ ወረዳ ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ናቸው። በሴቶች ላይ የሚደርሰውን ጾታዊ ጥቃት ከመከላከል ባለፈ ለጥቃቱ ሰለባ ሴቶች የስነ ልቦና ግንዛቤ እየተሰጠ ነው ብለዋል። ሴቶች የቅድመ አያቶችን ጥበብና ብልሃት በማስቀጠል ዘላቂ ሰላም እንዲጸና መስራት እንደሚገባም አስገንዝበዋል። ይህ ንብርብንን የሴቶችን ጭቆና የሚጨቁኑን የነበሩትን እነሱን አስኮርፋል አይቻለም ሚለው ነው የሚለውን ደግሞ እንዲቻል አስፋፍቶልናል። ይህንን እያስቀጠልን እናንተን እያለ ፊት የመጣን ሴቶች ለሌሎች አርአያ የሆነ መውሰድና ማስተማርና ማሳየት መቻል አለብን ብዬ አስባለሁ። ዋናው ዘላቂ ሰላም እንዲመጣ እናቶች ናቸው ሚናውን የሚጫወቱት። ልጆቻቸውን ቢመክሩ፣ ወንድሞቻቸውን ቢመክሩ፣ ባሎቻቸውን ቢመክሩ፣ ሁሉም በጋራ ሆኖ ሰላምን የሚመጣበትን ቢሰራና ለሰላም ቢዘመር ሰላም ይመጣል። እንደ ባህር ዳር ዙሪያ ወረዳ ወደ 11 ሴቶች ከተደፈሩ ሴቶች 11 ሴቶችን መርጦ በጣም የኢኮኖሚ ችግር ያለባቸውን በተለያዩ ትሪትመንት ሕክምና ከሰጠን በኋላ ሳይኮሎጂካሊ ትሪት ካደረግን በኋላ ስምንት ሴቶችን 30-30 ሺህ ብር በመስጠት የራሳቸውን የሚያስችል ወደ 240 ሺህ የሚሆን ተሰጧቸው። ጥቃት የደረሰባቸውን ራሳቸው እንዲችሉ ስራ እንዲጀምሩ ብዙ ስራ እየሰራን ያለንበት ሁኔታ ነው ያለ። ሁላችንም ድምጻችንን ማሰማት መቻል አለብን፣ ሴቶች ዝም ማለት የለብንም የሚል ሀሳብ ነው ያለ። የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን ሴቶች ካላቸው ውስብስብ ተጽዕኖ እንዲላቀቁ መብታቸው እንዲከበርና ና እኩል ተሳታፊ ሆነው ተጠቃሚነታቸው እንዲረጋገጥ ሁሉም የድርሻውን መወጣት እንዳለበት ነው የገለጹት። ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎና ተጠቃሚነት ለማረጋገጥ የሁላችንም ሚና የላቀ መሆኑን ለራሳችን ቃል በመግባት ሊሆን ይገባዋል። በዓሉ በዓመት አንዴ ይከበር እንጂ የሴቶችን ሁለንተናዊ ተጠቃሚነት ማረጋገጥ የሙሉ ጊዜ ስራችንና የሁላችንም ስራ ይሆናል። በዕለቱ ጥቃት የደረሰባቸው ሴቶች ተጠቃሚ ለማድረግ ያለመ ውይይት የተደረገ ሲሆን ሴቶችን ቀን ከማክበር ባለፈ ከተጎጂነታቸው እንዲላቀቁ በትኩረት መስራት እንደሚገባም ተመላክቷል።